የፍትህ ተደራሽነት ለዜጎች አስፈላጊ ከሆኑ ጉዳዮች አንዱ መሆኑን እውቅና በመስጠት የፌዴራል ጠቅላይ ፍርድ ቤት ፈጣን፣ ግልጽና ውጤታማ የሆነ ስርዓት ለመገንባት እየተሰራ እንደሚገኝ ይገለጻል። ጠቅላይ ሚኒስትር አብይ አህመድ የፌዴራል ጠቅላይ ፍርድ ቤቶችን የአሰራር ሂደት ተመልክተዋል። በዚህም መሰረት የፌዴራል ጠቅላይ ፍርድ ቤት የፍርድ ሂደቶች ድምፅን ወደ ጽሁፍ የሚቀይርና በአስተማማኝ ሁኔታ ተጠብቀው የሚቆዩበትን ስማርት የፍርድ ስርአት አልምቶ በመመልከቴ ደስታ ተሰምቶኛል ሲሉ ጠቅላይ ሚኒስትሩ ተናግረዋል። ለረጅም ጊዜ መ መንግስት ሲጠየቅ የነበረው የፈጠነና እውነተኛ ፍትህ መሆኑን አንስተዋል። ኢትዮጵያ ውስጥ የሚታሰበውን ፍትህ ለማረጋገጥም የሰው ኃይሉ ጥረትና ቴክኖሎጂ ወሳኝ መሆኑን ተናግረዋል። የጠቅላይ ፍርድ ቤት ስራ በጣም አስደማሚ ነው። አቴታይም በርካታ ችሎቶች ቨርቹዋሊ መቆጣጠር ይችላሉ። ይህንን ልምምድና ስርአት ባላቸው ብራንቾች በሙሉ አዳርሰዋል። ከነሱም አልፎ ብዙ ክልሎች ይህንን መንገድ እንዲከተሉ እያደረጉ ነው። ከዚህ አንጻር የጠቅላይ ፍርድ ቤት ፕሬዝዳንት የተከበሩ አቶ ቴዎድሮስ ምህረቱ ሊመሰገኑ ይገባል። ስራ ሲጀምሩ የተነጋገርንባቸው ጉዳዮች አንዱ ይሄ ነው። ይህንን በሚያስደንቅ መንገድ ለውጥ ማምጣት ችለዋል። በእርግጥ ቴክኖሎጂ የሚሰራው በሰው የሰው አእምሮ ካልተቀየረ ቴክኖሎጂ ብቻውን የምንፈልገውን ነገር አያመጣም። ሰው መቀየር፣ ቴክኖሎጂ መቀየር፣ የስራ አካባቢ መቀየር ያ ሲደመር ደግሞ ፍትህን ማፍጠንና ማረጋገጥ ይጠይቃል ለፍርድ ቤት በጣም ትልቅ ህንፃ ሰተናቸው ስራ ጀምረዋል። ያ ቦታ ሲጠናቀቅ ቴክኖሎጂ ሲጨመር ወጣቶች በዘመነ መንገድ ፍትህን ለማምጣት የሚቆርጡ የሚሰሩ ሲሆኑ ኢትዮጵያ ውስጥ የምናስበውን የፍትህ ስርዓት ማረጋገጥ ይቻላል። ለረዥም ጊዜ መንግስት ሲጠየቅ የነበረው አንዱ ጉዳይ የፈጠነና ንጹህ ፍትህ ማግኘት እንፈልጋለን ነው። የተለያዩ ዘርፎችን በቴክኖሎጂ ለማዘመን በሚደረገው ስራ የሀገር ውስጥ አቅምን መጠቀም መቻሉንም ጠቅላይ ሚኒስትሩ ገልጸዋል። እንግዲህ ቴክኖሎጂውን፣ እርሻውን ለማዘመን ኢንዱስትሪውን ለማዘመን፣ ቱሪዝሙን ለማሳለጥ፣ ከተማ ውስጥ ያሉ ስራዎች ለማዘመን ከዚህ አልፈን ደግሞ ገቢ ምንሰበስብበት ንግድ ምናሳልጥበት ፍትህ ምናመጣበት አድርገን መጠቀም ጀምረናል። ከዚህ አንጻር አርቲፊሻል ኢንቴሊጀንስ ኤጀንሲ በጣም ከፍተኛ አስተዋጽኦ እያበረከተ ይገኛል። ኢንሳ ከፍተኛ አስተዋጽኦ እያበረከተ ይገኛል። ኢትዮ ቴሌኮም ከፍተኛ አስተዋጽኦ እያበረከተ ይገኛል። እነዚህ የመንግስት የዲጂታል ማሰረጫ አርም ሆነው ቴክኖሎጂን እየፈጠሩ እየሰሩ ይገኛሉ። ያየናቸው ሲስተሞች በሙሉ በእኛው ሰዎች የተሰሩ ናቸው። ይሄ ትልቅ መርታ ነው መሰው የተሰራው በእኛ ነው። ዛሬ አየነው ሲስተም የተሰራው በእኛ ነው። ይሄ ነገር እያደገና እየሰፋ ሲሄድ ዜጎች መጠቀም እየቻሉ ሲሄዱ በጣም በርካታ ነገር የሚያቃልል ይሆናል። ብልጽግና ማረጋገጥ ስናስብ በገንዘብ ክምችት ብቻ አይደለም፣ ሁለንተናዊ ነው። ፍትህንም ይመለከታል፣ ያኗኗር ዜይን ይመለከታል። ዋናው መልክቴ በዚህ እንዳነረካ ነው። ይሄ ጥሩ ጅማሮ ነው። አንደኛ ሁሉም ክልል መዳረስ አለበት፣ ሁሉም ከባቢ መዳረስ አለበት። ሁሉም ሰው ይህን መጠቀም መቻል አለበት። ከጥቅም በኋላ ደግሞ ፍትህን ማጣጣም አለበት። የለማው የፍርድ ስርዓት መከታተያ ቴክኖሎጂ ፍትህ ፈላጊዎች ወደ አዲስ አበባ ተጉዘው በአካል በችሎት መገኘት ሳይጠበቅባቸው ካሉበት ሆነው ጉዳያቸውን ለመከታተል ያስችላቸዋል ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኦቶሜሽኑ አራት አለባውያን አራት ኤሌመንቶች ወይም አራት ፒላርስ ይፈልጋል። አንደኛው ፖሊስ ፖሊስ ኦቶሜት ሆኖ ወንጀለኛ በቀላሉ መያዝ ችሎ የመምር አቅም አድጎ ትክክለኛው መረጃ ለአቃቢ ህግ ማቅረብ ይጠበቅበታል። አቃቢ ህግም ዘምኖ ኦቶሜት ሆኖ ፍትህን ሳያዳላ ለጀስት የሚቆም መሆኑን የሚያግዙ ቴክኖሎጂካል አቅም ያስፈልጉታል። እነዚህ ሁለቱን ላለፉት አመታት ስንሰራ ቆይተናል። ውጤቱም ጥሩ ነው። ሶስተኛው ፒላር ፍርድ ቤት ነው። ፍርድ ቤት ቅድም እንዳያችሁት እዚህ ሆኖ ቨርቹዋል ሰበር ችሎትን ጋምቤላ ተቀምጦ፣ ጅጅጋ ተቀምጦ፣ መቀሌ ተቀምጦ ማግኘት ማለት በጣም በጣም ትልቅ አድቫንቴጅ ነው። ግለሰቦች ለፍትህን ፍለጋ ግማሹን በእግር ግማሹን በመኪና መጥተው ቤት ዘመድ ፈልገው ዘመድ ጋር ተቀምጠው ወር ለተወር ቆይተው ነው ፍትህን የሚያገኙት። አሁን ሳይመጡ ካሉበት ቦታ ሆነው ጉዳያቸውን ማስደመጥ እና ፍትህን መፈለግ መቻላቸው ከገንዘብ ከጊዜ አንጻር በጣም የማይለካ ጠቀሜታ ነው የሚያስገኘው። በሁሉም መስክ የተጀመሩ የለውጥ ስራዎች ተሰናስለው የኢትዮጵያን እድገት እስኪያረጋግጡ በትብብር እንስራ ሲሉም ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል።